ትንሽ ትቆያለች። ደውላልኝ ነበር። በእሷ ቤት እኔን ለመፈተን ከሰራተኛ ጋር ስታሴር አልሰማኋትም መሰለ ናርዲኖ። ሰራተኛ ስታሪ ሰማት። አዎ፣ ለዛውን በር ዘግታ ነዋ። እስኪ በዚህ ጨዋታ ማን እንደሚሸነፍ እኔ ልሸነፍ፣ እሷ ትሸነፍ እናያለን። ደግሞ ባላወቀ አድርጌ ናርዲን ጭራ ያላስበቀልኳት እንደሆነ እኔ በረከት አይደለሁም። ደግሞ ይህን ነገር አስቀድሜ የነገርኩ ጨዋታውን ቀድሜ እንዳወቁት እንድታውቀ ቀላል ሰው አድርጋኛለች። ይህን ጨዋታማ አሸንፋለሁ። ትገኝታለች ግን፣ ለመሆኑ ግን ይህን ያል ቅሬታ የጠፋሽው ናት ቢያት ልጅ ያስባል እንኳን አይታሰብም። እንዴ እማ በጣም ጀንቆኝ ነበር። በእርግጥ ደግሞ ያለሽው ሁኔታ ይገባኛል። አንተ እዚህ ቤት ስለሚካሄደው ነገር ምንም የምታውቀው ነገር የለም። ምን ይመስልሃል? ቤቴ እንኳን እስኪያስጠላኝ ድረስ እንደዚህ ጠፍቼ ቆየሁት። ሄሉስ ምን ታርግማ? ደግሞ ታውቂያለሽ ትዳር ለማቆም ምን ያህል መስዋዕትነት እንደከፈለች። ድንቄም መስዋዕትነት! እንደዚህ አይነት መስዋዕትነት ባፍንጫ ይውጣ። ቆይ በዚህ አጭር ጊዜ ውስጥ ለምን ልጅ አልወለድሽም? ነው ሁሉ አውቃ ነው አንተን ስለምትጠላ ወይ ደግሞ ስለምታፍርብ ነው ልጅ መውለድ ያልፈለገችው። እኮ ሄላትን የምጠላ አሁን ሲያኝ ጥኔት ራሱ የጥራትርኩኝ ነው። ቆይ ግን ለሱ የስጥላቻ ከየት የመጣ ነው? አንተ ሞኝነህ። መቼም የማትነቃ ፍጡር። ለምንድን ነው ግን በዚህ ልክ የሴቶች መቀለጃ ይሆንከው? ቆይማ፣ ስለ እኔ የሰማሽው ወይም የምታውቀው ነገር አለ እንዴ? እኔ እኮ ግራ እየገባኝ ነው ያለው። ይኸው ይሄን መድኃኒት ተመልከተው። ምንድን ነው ይህ መድኃኒት ነው? ቆይ፣ መኝታ ቤታችሁ ውስጥ ያገኘሁት ፒልስ ነው። የእርግዝና መከላከያ ፒልስ? ምን? ቆይ፣ እንዴት ይሄ ሊሆን ይችላል? መቼ ምን ስተት መኖር አለበት። መኝታ ቤታችሁ ወለል ላይ ወድቆ ሳገኝ ነው፣ ተጠራጥሬ ቦርሳዋን ስፈትሽ ይኸው የእርግዝና መከላከያ ፒል ሳገኘው እና እያልሽን አለሽው። አይሆንም፣ ይሄ በፍጹም ሊሆን አይችልም። የሰሞኑን ጭንቀት ይሄ ነበረ። ቆይ ለምንድ ነው እንደዚህ ማድረግ የፈለገችው? እኔ የምለው ያ ችግር ተመልሷል እንዴ? እንግዲህ እስከማውቀው እስካሁን ጤና ያገኙት ነው። ስለዚህ ሌላ ትልቅ ምክንያት አላት ማለት ነው። ቆይ ከኔ ልጅ ሌላ ለመውለድ ሌላ ምን ምክንያት ሊኖር ይችላል? የዚህ ጥያቄ መልስ ያለው እሷ ጋር ብቻ ይመስለኛል። ዛሬ ደግሞ በጣም አምሮብሻል ከናርዲ በልጣ

በከሳችን ቅልፍ ልታንዲ ቆይ፣ ምንድነው የሚቀርብሽ ሰው በረፍት ሰዓቱ ማረፍ አይችልም እንዴ? ምንድነው እያደረግሽ ያለሽው? አልተነሳችሁም እንዴ? ሰዓቱ ከሄዷል። በዛ ላይ ደግሞ ቁርስ ማቅረብ ያለው እንዴ? ምንድን ነው የለበሹ? ምረት፣ በነገራችን ላይ ቢጃማሽ በጣም ነው የሚያምረው። ለመጀመሪያ ጊዜ ቢጃማ የሚያምርበት ሰው አንቺ ናየ። እና ገብተሽ ቀየር፣ ለቁርሱ እንመጣለን። እትዬ ግን በሰላም ምኑ አይ ምን ለምን አትገባባትም? ምን ሆነሻል? ጧትሽንማ በእንዴት መጀመር የለብሽም። ስለዚህ ልጅቷ ልክነሽ ማለት ነው። ምሬን ማለትሽ ነው? ምሬ ጭራሽ እያቆላ መትካት ነው። አረ እኔ ምረት ማለት ነው ዲቆ የለምዶ በጧት ምትጮይብኝ አቡ ሰላማ ወዴ እንዴ ወዴት ነው? ራቁት ዘንድ ሆነ? ሱሪ ለብሻለሁ እኮ። ግን ደህና ነሽ? ለማንኛውም እኛን ደህና እንድታወይ እንፈልጋለን። በምሬ ቆንጆ ቁርስ ቀኔን መጀመር እፈልጋለሁ። ከማ ኮይኔን አርቶስ ህልሜማ አሁን ሊሆን አይችልም። ምሬ ይላለው ገና ምን አይተሽ ጭራ ነው የማስበቀልሽ። ጭራሽ እኔ ላይ ሰላይ፣ እኔ ላይ ሰላይ። ናርዲ አላወቅሽኝም ማለት ነው። አላወቅሽኝም ጭራሽ ነው። ከማዘር ጋር አውርተህ ነው። እኔ የምለው ግን ቆይ፣ ሳቶች ነው ያገባሽ? ለምን እንደዚህ አልክ? ጥያቄ አባክሽ መልሽ። ቆይ አስገድሽ ነው ያገባሽ? አሁንም ስለምን እንደምታወራ አላውቅም። አልገባሽ ከየት አመጣሁ ወይስ ወጣ ስልል ቦርሴ መበርበር ጀመርክ። አሁን ቦርሳሽ መበርበሩ የሚያሳስብሽ ነው ወይስ የመድኃኒት ብሮሽ ተገኘ? ቆይ ግን ለምን እስኪ ንገሪኝ፣ ለምንድን ነው ይሄ ማድረጉ? ለምን አስፈለገ? ሲጀምር ይሄ የኔ አይደለም፣ ያንዳው ታካሚ ነው። ጠረጴዛ ላይ ትታው ሄደች፣ ዝም ብዬ ቦርሳ ውስጥ አስገባሁት። አለቀ። ታካሚሽ ነው ይሄ? ተራ ተረድሽ። ዝም ብዬ ማምነሽ ነው ይመስልሽ? አመንክም አላመንክም የኔ ጉዳይ አይደለም። እሺ፣ አሁንስ ካንተና ከናተ ጋር መጨቃጫቅን አስጠላኝ። ለጅ ልጅቷ ምን ሆናለች፣ እናቴ? እኔም ኩምን ድርገባኛ። ስለ ፒልሷ አናገርካት? ታካሚ ረስታው ምናምን ብላ ተርብስ ብስ ሞከረች። እኔ ግን ምንም አላመንኳትም። ወይም ምናልባት እኛ እንዳሰብናት አይነት ሴት ላትሆን ትችላለች። ያንዳንድ ሰው ባህሪ እየቆየ ነው የሚገለጠው። ግን እኮ ከድሮ ጀምሮ እኔ ፍቅ እንዳላት ነበር የማውቀው። በጊዜ ሂደት ተለውጣ ቢሆንስ ወይ ልጃለም፣ ሌላ በቂ ምክንያት ይኖራት ይችላል እኮ ለአንተ ለባሏ የማይነገር ምክንያት። ይልቅ ሌላ ነገር ብጠረጥር ነው የሚሻለው። ምንድ ጠረጥረው ምን ጠረጥር ይችላሉ ማ? እስቲ ነገሮችን ከመወሰናችን በፊት ቀረብ ብዬ ነገሮችን በእርጋታ ላናግራት እፈልጋለሁ። አንተ ብዙ አትጨነቅ። ማን ያውቃል? ይህም በትዳራችሁ ላይ የሚያጋጥማችሁ ሁለተኛው ፈተናችሁ ሊሆን ይችላል። ምረት አንቺ ምረት፣ ባለ ሎሚ እና ባሌ መስሎሽ ነበር። እንደዚህ እያለሽ የምትነቸው እትዬ ግን በሰላም ነው። ምንድን ነው አስር ጊዜ በሰላም ነው፣ በሰላም ነው የምትይኝ? በቃ ሳቡን ትቸዋለሁ። የቱን ሀሳብ? እሰይ ጭራሽ ነገር አለ ሞንት ተሽኗ እንደዚህ የምትነሸነሽልኝ አትይ ግን ሲመስለኝ ጋሽ እቅዳችንን የነቃብን ይመስለኛል። ለምን ደዛልሽ? እንደ ድሮ ሳይ መደንገጡን ቀርቶ ጭራሽ አይኑን ከተከለ እንኳን አይነቅለምኩ። ምን ነው ድሮስ እንደዛ ያደርጋል እያልሽ አልነበረም እንዴ? ምናልባት ያው የድሮ የወንዶች ተጽኖ ስላለብኝ ጋሽንም ከነዛ ባለጌዎች ጋር ብሬ ቆጥሬው ነበር። እና አሁንም ጨዋ ነው እያልሽኝ ነው? አሁንም ደግሜ ማረጋገጥልሽ፣ ሚሽናችንን በደንብ አውቆታል። ከዚህ በኋላ ሚሽን ምናም ብሎ ነገር የለም። ሰሚኛለሽ ባሌ መሰለሉን ትችዋለሁ አሁን የሥራ ልብስ ሽርጥሽን አድርጊና ቶሎ ቶሎ ምግቡን ስሪ ካልሽ እሺ ባሌን አውቀዋለሁ በተለይ ለሁለተኛ ጊዜ ካገባሁት በኋላ ከራሴ በላይ ነው የማምነው ለሁለተኛ ጊዜ ነው ያልሽው ይቅርታ ምረት አሁን የምነግርሽን ነገር በደንብ አዳምጠሽ እንድትገብሩ ይፈልጋሉ እዚህ ቤት የሚገቡ ሰራተኞች በእኛ መሃል ጣልቃ አይገቡም ማለት በባለ ትዳሮች መሃል ጣልቃ አይገባም ከሱስና ውጪ ማለት ነው ያው እሷ እንደ ቤተሰብ ስለሆነች ነው አንቺ ባዳነሽ እያልሽ ነው ማለቴ? እንደ ሰራተኛ ባናይሽም ግን ትንሽ እንደ ሰራተኛ ብትሆኝ ጥሩ ነው የምለው ገብቶሻል አይደል? አሁን ያልሽው ግን ለአንቺም ገብቶሻል። በበባ፣ እሱን ተወውና አሁን ቶሎ ቶሎ ብለሽ ቁርሱን አቅርቢ። ደግሞ እሱ ፊት መመናቀርሽም በልክ አድርጊው፣ እሺ? ይሄ ነገር እንደሚፈጠር ግልጽ ነበረ። ሁለቱም ሚስኪን ይመስላሉ። ምን፣ ፈጣሪ ሆይ ይሄን የመጨረሻ ቤት እንኳን ብታረግልኝ እኔም ነገሩን ትንሽ አጋነንኩት መሰለኝ። ይቅርታ ማዘር፣ በእኔ የተነሳ ቤተሰቡ ስለተበጠበጠ በጣም ይቅርታ። ምን እንደምልሽ አላቅ። ግን እኔ ለጌዲ መሆን ሴት አይደለሁ እንዴ? ምንድን ነው? ሌላ የተፈጠረ ነገር አለ? እያለቀሽ እኮ ነው። እማለቅሰው የጌዲ ልብ ስለሰበርኩት ነው። ምክንያት ከሌለሽ ለምን ትሰብሬዋለሽ? ነው? ምክንያትሽ የሚነገር አይደለም። ለነገሩ ትንሽ የቸኮልኩ ይመስለኛል። ሰርጉም ሁሉም ነገር የፈጠነ መሰለኝ። ይህን ነገር ሳደርግ በደንብ ከልቤ የተማከርኳን መሰለኝ ይሄ ደግሞ ምን ማለት ነው? አሁን እኮ ከልጄ ጋር ተጋብተሽ እየኖርሽ ነው። እኔ ደስታ ሊሰጠው የምችል ሰው አይደለም። ለምን አትሰሚኝም? እኔ ለእሱ አልገባም እያልሽ እኮ ነው። ንገሪኝ ምን አርገሻል? ምን ያደረግኩት እንታየውና ይልቅ ለልጅሽ ጥሩ አጋር ፈልግለት። ያምሻል እንዴ ያዝሾ እኮ ትዳር ነው የልጆች እቃቃ ጨዋታ አይደለም። ቆይ አንቺ ልጅሽ ወልዶ አለሙን ማየት አትፈልጊ? እና ችግርሽ መውለድ ላይ ነው? እስቲ ንገሪኝ። እኔ እኮ ያንን መድኃኒት ከባልሽ ደብቀሽ ስለዋጥሽ እንጂ እንደዛ የሆንኩት ለምን አልወለድሽም ብዬ አይደለም። መውለድ ባልችል ግን የእውነት ከልጅሽ ጋር እንድኖር ታደርግኛለሽ? ምን እያልሽ ነው? ልጅ እኮ የፈጣሪ ስጦታ ነው እንጂ እኛ ወደንና ፈቅደን የምናመጣው ነገር አይደለም። ግን ደግሞ ልጅ መውለድ ከሆነ ችግርሽ ፒልሱን መዋጥ ለምን አስፈለገ? እሺ ምን ብልሽ፣ ምን ባደርግ ነው ከጌዲ ነጥለሽ ልታኖርኝ እውነትም የዛሬ ውስጥ ጫን ያለ ነው። በቃ እኔ ከጌዲ ጋር መለየት ትፈልጋለሁ። ቆይ ምን ሆነሻል አንቺ ልጅ? እንዴ እንዴት ነው እኔ ከልጅ ለለይሽ የምትችለው? እስቲ ንገሪኝ። ምክንያትሽ ይሄ ስንፈተ ምናምን የምትሉት ይሆን እንዴ? መቼ ሳንዴ ተጨማለቅ ያለኝና ቶኛለሁ። ቆይ ምክንያት ምን ያደርግልሻል? በቃ እኔ ለሱ መሆን አስር ይለሱ አልሆነም አትበይኝ ትሆኝኛለሽ ብሎ መሰለኝ ቀድሞ ነው የሚያገባሽ። አትሳሳች የናርዶስንልህ እኔ ላይ ለመወጣት ብሎ ነው ያገባኝ። አሁን ደግሞ ምክንያትሽ ይሄ ሆነ። ቆይ ምንድን ነው እንደ ሰካራም እዛና እዚህ መርገጥ? አዝናለሁ ማዘር፣ ከዚህ በኋላ እኔ ላይ ተስፋ ባታደርጊ መልካም ነው። ግራ የገባው ያጣ መላውን መላውን ግራ ያጋባል፣ እስከ ሎሌውም ይል ነበር አባቴ። አሁንስ የዘችን ልጅ ነገር ከግራ መግባትም በላይ ሆነብኝ። ነገር ምን እያደረግሽ ነበር? ነው ወይስ ሌላ ሰው አለ? ምነው ትዬ ይህን ነገር በልክ ብታረጊው ሁሉ ነገር ይቀራልሽ። እንትቺ ስራይን እየሰራ ነው እሱ ግን የተወው አይመስልም። ማለት የሆነ ፊትማ ሳያ አይቀር ይሆናል። የኔን ፊት ግን እንዳልሆነ እርግጠኛ ነኝ። አንቺም ቢሆን ያኔ ስትገቢ እንደዛ እንዳልተቅበዘበሽ ያለ ነገርማ እንደዚህ አልተረጋጋሽም። ነገር ኩሽኩትዬ ያኔ ምናልባት በረከት እንደ ሌሎቹ አይነት ወንድ ይሆናል ብዬ ነበር በሌላ አንቺ ላይ እንደዚህ እንዳይደርስ ብዬ ነው እንደዚህ ሲሆን የነበረው ገባኝ እኮ አሁን እያየንበት ያለው ምልክት እሱም እንደ ሌሎቹ ወንዶች ነው ልትይኝ ነው እቅዳችንን ቀድሞ አውቋል ስልሽ የነበረው ለዚህ ነው አንቺ ስላለመሸ አደለ እኔን ሰ ሊያርገሽ ላክሽኝ አሁን ይህን ጥፋትሽን አውቆ የመልስ ምት የሚሰነዘረብሽ ቢሆንስ ካወቀም አንቺ ነግረሹ ካልሆነ እንዴትም ብሎ ሊያውቅ አይችልም አልነገርኩትም። በማን በምልልሽ? ታምኛለሽ፣ እና እንዴት ሊሰማች አለ? እኔ ምን አውቃለሁ? ልክ ነሽ፣ በሀሳብሽ ተስማምቻለሁ። በረከት እንዲሰልዩ ይፈልጋሉ። ምናልባትም እኮ አንቺ ልክ ልትሆኝ ትሻያለሽ። ስለዚህ ቅድ ማውጣት አለብን ማለት ነው። ምን ቅድ ማውጣት ያስፈልገዋል? በቃ አጫጭር ቀሚስ ትለብሻያለሽ። ቆንጆ ነሽ፣ ማማለል ነው በዚህ ማ አያበቃም፣ እና አብረሽ ሁልተኝ ፈለግሽ እንደዚ ሲሆን በደንብ እንድታምኝ አልጋ ላይ ምናምን ይዞኝ ሲሄድ እንዴ ምን ለያደረግ? አይዞሽ እሱ እኮ ነው የእውነቱ የሚመስለው እንጂ የእኔ እኮ የውሸቴ ነው፣ እየሰለልኩት አይደለም። ቆይ ለምን እንደዚህ አናደረግም? እናንተ መኝታ ቤት ለምን ካሜራ አንገጥም? እንዴ አንቺማ! በጣም እየተደራጀች ነው። ምናልባት ወደ እኔም ክፍል ይዞኝ ልሄድ ስለሚችል እኔም ክፍል ካሜራ መንግጠም እንችላለን።

እየነገርኩ ገና ከአሁኑ ጭስ በጭስ አድርጊያታለሁ። ቢጨንቃት ምን ብትለኝ ጥሩ ነው? ከዚህ በኋላ ይህን ጨዋታ አልጨወትም ምናምን አትልመሰለ መጀመሪያውን ማን ጀምር ያላት። በነገራችን ላይ ሰራተኛዋም እንደሰማው ስላወቀች ከእሷ ጋር ተመካክረን ነው ጥሩ ትምህርት እየሰጠናት ያለ ነው። አይገርምም። ሰራተኛዋ ግን የሆነች ቡዳ ነገር ናት። እንዴት ማወቄን እንዳወቀች ግራ ነው የገባኝ። እንዴት ነው ነገሩ? ባልሽ ጫማ ነው አይቼዋለሁ እንዴ? ምን ነው ቆሻሽ እንዴ? ቅድም ኮ ነው የወደወልኩት። ወደ ገደል ብንገባ ይሻላል። ይቻላል ይቻላል። አይናትዬ፣ ልንሰልልህ እንደሆነ አውቃል እያልኩ ነው። ምን እያልሽ ነው? ስለዚህ ጉዳይ በረንዳ እያወራን እያለ የጫማ አንጫፍ አይቼው ነበር። ስለዚህ በሩ ስር ተለጥፈሽ ትሰማን ነበር ማለት ነው? ታውቃለህ፣ እንደ ድሮ ስታየኝ ከመፍራት ይልቅ ቀድመህ ልታማልለኝ እንደምትሞክር አውቄ ነበር። መጀመሪያም ሳይሽ ቡዳ ነገር እንደሆነ ጠርጥሬ ነበረ። እኔ ማሳት ቀድመኝ ቀድማታ አለው ብዬ ነበር። ቆይ፣ ኧረ ይህን ሁሉ ነገር ካወቅሽ ለምን እንደዚህ ለበሽ ታዲያ? እትዬ ናት ይሄ ነገር ቢቀርስ ስላት አይሆንም ብላ በግዳይን ልብስ አይለበሰችኝ። ምረት አቃለሁ። በወንዶች የተነሳ ብዙ ስቃይ ደርሶብሻል። ያም ተጽዕኖ ደግሞ ሁሉም ቦታ ተከትሎሽ እየሄደ ወንዶች እንዳታሚ አርጎሻል። ግን እመኝ፣ እኔ ግን ናርዶስ ላይ እንደዚህ አይነት ነገር አላደርግም። እኔም እያደረ ነው ይሄ ነገር የገባኝ። የምርሽ ነው መጥፎ ወንድ እንዳልሆንኩ ገብቶሻል እባክህ ይቅር በለኝ ጋሽ። ይቅር እንድለሽ ከፈለግሽ ከኔ ጋር ሆነሽ ጨዋታውን ትጫወታለሽ። ይቺ ቀናተኛ ሚስቴን ለሁለት ሆነን ጥሩ ትምህርት እንሰጣታለን ማለት ነው። ይኸው ምህረትን በሀሳቢ ተስማምታ ለሁለት ሆነን ናርዶስን ማወዛገቡን ተያይዘ ነው ጊዲ እ ምን አልከኝ? ማለት ምን ማለት ነው እስካሁን ያወራውትን ነገር አልሰማኝም ማለት ነው። ቆይ አንተ፣ ምንድን ነው የተፈጠረ ችግር አለ እንዴ? አሁንም ትዳር ችግር ሰው፣ ይቀርም እባክህ፣ ደግሞ ምን ተፈጠረ? መሳሪያው ድጋሚ ያልተኩሳለ እንዴ? በፈጠረ በረከት አትቀልድ፣ እኔ ራሴ ከባድ ጭንቀት ውስጥ ነው ያለሁት። ምን ነው ጓደኛዬ፣ እኔ እያለውማ ምንም አይነት ጭንቀት እንዲሰማ አልፈልግም። ቆይ ምንድነው? ምን ተፈጥሮ ነው? እማዬ የለም፣ ቦርሳ ውስጥ የወሊድ መከላከያ ፒል አገኘች። ምን? ቆይ እንዴት ማለቴ፣ እንዴት ቦርሳውን ልፈትሽቻለች አንተ ነው የሚጨነቀ ቦርሳ መፈተሽ ነው አይደል? ቆይ ለምንድን ነው ያን ነገር የያዘችው? መጀመሪያ ስጠይቃት የታካሚ ነው ምናም ብላ ነበር። አሁን ደግሞ ማየ ስታወራት እኔ ልጅ ታሉ ነው ምናም ትላለች። ቆይ ለምንድን ነው እንደዛ ያለችው? ያጣላችሁ ነገር ነበር እንዴ? በእርግጥ ላይ ነው ትስቃለች እንጂ ይሄን አንድ ወር ልክ አልነበረች ባሕርይ መቀየር አምጥቶ ነበር። እሺ ቀርበ የተፈጠረውን ነገር ልታናግራት ሞክረ ነበር? እማ ነገር ታለች አልኩኩ። መልሷ ግን ምን የሚያጠግመው አላገኘሁትም። ቆይ ግን የት በድንገት ከኔ መራቅ ፈልገች። ስለምን መራቅ ነው የምታወረው? ገና ከተጋባችሁ አንድ ዓመት ሳይሞላችሁ ስለመለየት ማውራት ምን ማለት ነው? ወይ ደግሞ አንተ የማታውቀው የሆነ ችግር ይኖርባት ይሆናል እኮ ከኔ ልጅ ያለ ሞለስ ድረስ። ወይ ለመውለድ ገና ነኝ ብላ አስባ ሊሆን ይችላል። ያው የስነ ልቦና ሐኪም አይደለች? የእነሱ ነገር ነገሮችን ሁሉ በፕሮግራም ማስኬድ እኮ ነው የሚፈልጉት። የነገርከኝ ከኛ ያለው ነገር ምንም ውሃ ያነሳልኝ አይደለም። አትፍረድብኝ፣ የነገርከኝ ነገር አስገርሞኝም አስጨንቆኝ እኮ ነው። እማጌ ደግሞ ምንም አይሆን ነገር ታስባለች። እማዬ ምን ብላ ነው? ተው እባክህ የማያሰሚው ለማይችል ነው። እኔ በፍጹም አምን አልችልም። ምንም እንኳን የስነ ልቦና ሐኪሟ ሚስት ብትሆንም ሴቶች ካንተ ለመለየት ካሰቡ ከጀርባቸው የሆነ የሚወዱት ወንድ አለ ማለት ነው። እንደዛ እኮ ታድያ፣ እኔ ለምን አገባችኝ? ታድያ ምናልባት አልባት ለሀብት ብላ ስፋታ ግማሽ ሀብት ወስዳለሁ ብላ አስባ ሊሆን ይችላል። እኔ እንቅጭ በፍጹም አምን አልችልም። ሐሳቧ ያ ከሆነስ ለምን ለልጅ አልወለደችልኝም? ሀብቴ ለማግኘት ከሆነ ያ መንገድ ይቀላታል ብላል እንዴ? ለእሱም በቂ ምክንያት ሊኖራት ይችላል ለምሳሌ ምን ምናልባት የሆነ ኩሽ የሚያደርጋት ሰው ይኖራል ከጀርባ ፍቅረኛ ነገር እማዬ ቆይ ይሄ ነገር ወዴት እያመራ ነው ጌዲ ምናልባት እማዬ አለችው እውነት ከሆነ እኔ ምን ማድረግ የሚራሱ አላውቅም ግን ከባድ ነገር የሚፈጠር ይመስለኛል